ዘንድሮ ደግሞ በልዩነት መጥተናል። ጳጉሜን ጉዞዎች ላይ አሁኑኑ ቦታ ነው ያዙ። ጥራትና አስተማማኝነት ባለው የጉዞ አገልግሎት በተጓዦች የተመሰከረለት ድርጅታችን ጳግሜን አስጎብኝና የጉዞ ወኪል ሲሆን ማህበር በዚህ ዓመትም በርካታ እንከን አልባ ዓለም አቀፍ ሃይማኖታዊ የጉዞ ፓኬጆችን አዘጋጅቶ ማጠናቀቁን ለክቡራን ደንበኞቹ ሲገልጽ በታላቅ ኩራት ነው። የዘንድሮን የልደትና ትንሣኤ በዓላትን በኢየሩሳሌም ከእኛ ጋር ሲሆኑ ከመምህራችን ረዕሰ ሊቃውንት አባ ገብረ ኪዳን ጀምሮ በአጠቃላይ የጉዞ ግብዓቶቻችን ላይ በልዩ ሁኔታ አስደንቀን ሶን ውድ ደንበኛችንን መምጣት በጉጉት እየጠበቅ እንገኛለን። ጥር 25 የቅዱስ መርቆሬዎስን እንዲሁም ግንቦት 21 የደብረ ምጥማቅ መታሰቢያ ምክንያት በማድረግ የግብጽን ቅዱሳት መካናት ለ10 ቀናት እንዲሳለሙና እንዲባረኩበት ከወትሮ በተለየ መንገድ ተዘጋጅተናል። እነዚህንና ሌሎችንም ወደ ተለያዩ የዓለማችን ክፍሎች ያሉንን በርካታ የጉዞ ፓኬጆች ለማወቅ 22 አክሱም ሆቴል ጎን ኮሜት ህንፃ አንደኛ ፎቅ ጎራ ይበሉ። 0942 11 12 13 አግሜ